አሰላሙ አለይኩም ረህመቱላሂ በረካቱ እድና፣ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ ደህና ነኝ፣ ደህና ነኝ። አልሐምዱሊላህ። ዛሬ ሰበር ዜና አለኝ፣ ሰበር ዜና አለኝ ማለት ነው። በተለያየ ጊዜ የተለያየ ነገር እንሰማለን። ሴቶች ተደፈሩ፣ ህጻናቶች ተደፈሩ እያልን እንጮኻለን እንለፈልፋለን እና አንዱ አንበሳ ዛሬ እናት የወለደች። የምን ፍትህ ነው? ወዴ ማን ነው? የምን ጮኸው ፍትህ ወዴ የት አገር ነው ፍትህ አለና? አለና እንትኑን ከነ እንትኑ ቆርጦ አስታቅፎት፣ ይሄን ሸለፈታን ይሄን የወንድ ያልጫ እቃውን አስይዞ ወዴ እንትኑ ሰጠው። እናቶል ያለችው አሁን እንግዲህ ይሄ ነው እና እናት ወልድ ያለች እናት ወልድ ያለች እና ቤተሰብ እንግዲህ እንደዚህ አደርገዋሉ። አንዱ ጀግና የህፃናት ጥቃትና የህፃናት እንትን አልቆመም በነገራችን ላይ እና እንደው ግን እነዚህ ህፃኖችን ቆይ፣ ምን ምን እያሰቡ ነው ግን ማለት ዳላቸው፣ ማሏቸው፣ ውበታቸው ወይንስ ምናቸው እያማራቸው ነው? ግን እና አንዳንድ ጊዜ የሚገራርሙ ታሪኮችን እንሰማለን በየዘመኑ በየሰዓቱ ነገሮች። የህፃናት ጥቃት ከጊዜ ወደ ጊዜ እየተባባሰ ነው የሚመጣው። የሰላም ኮሚቴ፣ የምን አምባሳደር፣ የምን ኮሚቴ እየተባለ ደሞዝ ተቀምጦም ይሄን ነገር ከጊዜ ወደ ጊዜ ልባትም ሊሰጠው አልቻለም። በየጊዜው በየቤሩ በየቤቱ ማንኳኳት አይቀርም እና በጣም የሚገርም ነው ብቻ ይገርማል። እና አንዳንድ ጊዜ ሕይወት ትገርማለች። ብቻ የዚህ ሰውዬ ታሪክ ይቀመጥ ለታሪክ ይቀመጥ። እና ያሳዝናልም ያስቃልም የሰውየው ጀግንነት የሰውየው ጉብዝና አንዳንድ ጊዜ ደስ ይላል ማለት ነው። እና ፍትህ ፍትህ እየተባለ ቢጮህ የፍትህ ዋጋ የለውም እና ውድ ቤተሰቦች ደሞ ለምለም እያሳያችሁ ነውና፣ ለዛሬው ትንሽ አስገርሞኝም አስቆኝም ነውና እና ላይክ ሸር እያደረጋችሁ ትንበሉ። ሰላም አለይኩም ወረመቱላ ወበረካቱ